ለምን ትጎጃለች ብዬ ነው እኔ የተናደርኩት እንጂ እውነት ለመናገር ምወድሽ እህቴ ነሽ ከዛ ሁሉ ስቃይ ከዛ ሁሉ መከራ እሱ እንኳን ልብ ገዝቻለሁኝ እያለ አው ካርቶን ያሳይሽ ያለውን ፋይል በሙሉ በእጅሽ ያስገባ ከዛም በኋላ ሱባኤ ብትገቡ እውነት ከሆነ ደስ ይለኛል እኔ መንከራተት አልፈልግም ምክንያቱም የለፋውበት ነው ከልጅነቴ እስከ እውቀቴ ማለት ነው ወይ ደግሞ ካልሆነ ነው ተመልሳት ትሰደድ እንጂ እዚህ ጋር ሰው ጋር እየተቸገረች እንድትኖር አልፈልግም። ሰላም ውድና የተከበራችሁ ቤተሰቦቻችን፣ እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ፣ ዛሬ ደግሞ ከወይኑ ጋር መተናል። ያው ተጠፋፍተን ነበረ ትንሽ። እኔም እስኪ ላዳምጣችሁ ያቸው ምንም ነገር ብዬ ጠፍቼ ነበር እውነት ለመናገርና እንግዲህ አሁን ደግሞ ምን ላይ እንዳሉ ምን ላይ እንደደረሱ በቪዲዮ ነው እያየው ያለሁትና፣ ወይንዬ እንዴት ነሽ? በመጀመሪያ እግዚአብሔር ይመስገን። ሰላም ውድ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ሰላም ነኝ። አለን። እግዚአብሔር የተመሰገነ ይሁን። አዎ እግዚአብሔር ይመስገን። እንግዲህ ውድ ቤተሰብ፣ ያው ብዙዎቻችሁ ብዙ ኮሜንት እየሰጣችሁ ነበረና፣ እስኪ አንቺ ከማል ውጭ ምናምን እየለፋሽ ማለው ነው ምን ብቻ ነጌቲቭ፣ ፖዚቲቭ የምትሰጡ አላችሁና እንግዲህ ያው ይሄኛ በሚሆን መንገድ እየተቀበልኩኝ ማለት ኮሜንት ስለተሰጠኝ አይደለም የራኳት ርቂያትም አይደለም። ነገር ግን ምናልባት አንዳንዴ ሰዎች ውሳኔ እንዳይወስኑ እናደርጋለንና ማለት ኤክሌ እኮ አለች ኬሌ እኮ ትችላለች። ቆይ እስኪ ከእሷ ጋር ይሄንን ነገር እወጣለኝ ብላ ስታስብ ምናልባት በራሷ እንዳትወስን እያረኳት ነው እንዴ በሚል ነው እና ዞር ያልኩኝ ርቂያት ምናምን ነገር ወይ ደግሞ እንድትጎዳ ፈልጌ አይደለም እውነት ለመናገር ነገር ግን አሁን ደግሞ ባሉበት ነገር እንግዲህ የቤቱንም ካርታ ምናምን ብቻ ቪዲዮ እየሰሩ ነበረ ባሮኬም ደግሞ አብሮ እንትን ብለው ነበረ ከፍቄ ጋር ና አይቼዋለሁ እንግዲህ ሁሉንም ነገር ቤትም ደግሞ እየመጣሽ አይደለም ጠፍተሻል እንግዲህ የጠፋሽበት የራስሽ የሆነ ምክንያት ይኖርሻል እኔ ሰልችተሽኝ ምናምን አይደለም ነገር ግን እኔ ደስ ብሎኝ ማለት ነገሮችን እኔ በመልካም ነው የወሰድኩትና ቤት ሰርቻ አለሁኝ ቤቱ የሷ ነው እንደዚህ የአባቴ ባሬት ሽጬ ነው ምናምን ነገር ብሎ ሲያሳምነኝ በደስታ ነበረ። በቃ በመልካም ጎን ብቻ ወስጄ ወደ እናንተ የመጣሁት እናንተ ጋር ስመጣ ደግሞ የሰጠችን መልስ ትንሽ ከባድ ስለነበረ፣ በቃ ልውጣ ከማል በምል ነው እና የጠፋሁት። የቤትም መጥቶ እንግዲህ ሲጠይቀኝ ለምኖኛል። እውነት ለመናገር ግን በራስክ መንገድ እናንተ የፍቱት በምል ነው የጠፋሁት ና እንግዲህ ቤተሰብም እየጠበቀ ነው የአረብ ሀገር እህታችን ናት። በጣም ብዙ ነገር ለፍታ ተቃጥላለች። እውነቷን ንግግሯ ምሉ ማለው አንቺንም እምቆጡሻሉ ና ይሄንን ነገር እንዴት ነው የምታዩ? አንቺ እኔ እንግዲህ አንቺን ብትወኝ ከኔ በጣም እንትን ብለሻል። ብዙ ጊዜ መተሽ አንቺ ከኛ ከኔ ገብሶ ነገር ተጋፍጠሻል። እና አሁን ምንም ከአንቺ ጋር የሚያገናኙ ነገር የለም እኮ አንቺ እኮ አይደለሽም። እኔ ራሴ መወሰን የምችል ሰው ነኝ። አንቺ ግቢ አትግቢ ብለሽኝ ያልሽ ነገር የለም። እኔ ነኝ ሞስተን አለ በሕይወቴ እግዚአብሔር እስጥሽ እስከዚያ ድረስ በጣም ይዘሽኛል። አሁንም ቢሆን ርቀሽኛ አይደለሽም ያለሽው ያው ባለመመቻቸት ነው። እኔም ወደ አንቺ ጋ ያልመጣሁትኝ የአክስቴ ጋር ምንም ምንም እያልኩኝም ግዜም አላገኘሁም። ቤቱንም ይጃይቻለሁኝ የውሸት ቤት እያ- ብቻ እንዴት እንዳሳመነሽ ሊገባኝ አልቻለም። ራሱ እኔ ካርታውን እስካላሳየ ድረስ ውስጤ ሊያምናል አልቻለም። ወይኖ ግን አንዳንዴ ማለት አሁንም እየጀነጀንኩሽ ምናምን አይደለም፣ አይደለም እያታለልኩሽ ወደዚያ እንድገቢ ምናምን አይደለም። ግን አንዳንድ ነገሮችን በመልካም ብንወስድ ለምን ልትረጋግ ያልቻልሽም? ለምን ለማሰብ አልሞከርሽም? ምናልባት እኔ አሁን ዛሬ ያገኘሁሽም አንድም ተያይዛችሁ ጸበል ብትገቡ፣ እስቲ ሁለታችሁም ሱባኤ ብትይዙ ጸበል ብትገቡ፣ የቤቱን ካርታ ያሳይሽ፣ ያለውን ነገር ያሳይሽ፣ ንብረትሽን ያስረክብሽ። እኔ እኮ ታርጌቴ ንብረትሽን ሳይሰጥሽ እንዳት ገቢ ነው አሁንም ማለት ነው ግቢው እንኳን ቢሆን ነገሩ ወደ ትዳርሽ ተመለሽ ቢሆን ወይ ነው። የሴት ልጅ ድሜ አይቆምም። አንቺ የሰው ሀገር ተቃጥለሻል፣ ደክመሻል። ልጅ ማግኘት አለብሽ። ወደ ህይወትሽ ተመልሰሽ ጥሩ ህይወት ብትኖሪ በሚል እኔ መልካም ነገር ተመኝቼልሽ ነው። እዛን ቀንም እንደዛ ሆኜ የመጣሁት ና ግን ያው እናንተም አልተቀበላችሁኝም። ባለፈው ደግሞ እንደዛ ስጦታም ስሰጥሽ ምናምን ነገር ስታሳይ የነበረው አክሽን ደስ አይልም እውነት ለመናገር። እስኪ ይሄ ሰው ምናልባት አልባ ተጸጽቷል፣ ይሄ ሰው እኮ ተቀይሯል። ምክንያቱም የሰው ልጅ ሆነሽ አይቀየር ማለት አይቻልም። ሜቢ ደግሞ መንፈስ ነው እያስቸገረኝ የነበረው ምናምን እያለ ነውና ያ ሁሉም ነገር ሚዲያ ላይ አይወራም። ስለዚህ ለምን በመጥፎ ሳይድ ብቻ እንረዳለን ዘመዶች? እሺ ለምንድን ነው በመጥፎ ብቻ ተረድቶ ይሄ ነገር ሊሆን አይችልም ብሎ ያሉበት ምክንያት? እውነት በቃ እኔ እንዴት ልበልሽ? ምንም ነገር ሳይደረግ እኮ ግቢ አላልኩም። ምንም ነገር ሳይስተካከል እኮ ሂጅ አላልኩም። ንብረትሽን ይስጥሽ ከዛም በኋላ ያለውን ነገር በእርጋታ ብታስቢ፣ ለምን አትረጋግም? ለምን ትናደጃለሽ? አለ እድሜ ለምን ታረጃለሽ? የሰው ሀገር ቆይተሽ መጥተሻል፣ ለምን ትጎጃለሽ ብዬ ነው እኔ የተናደርኩት፣ እንጂ እውነት ለመናገር የምወድሽ እህቴ ነሽ። ከዛ ሁሉ ስቃይ ከዛ ሁሉ መከራ እሱ እንኳን ልብ ገዝቻለሁ እያለ ካርታውን ያሳይሽ ያለውን ፋይል በሙሉ በእጅሽ ያስገባ፣ ከዛም በኋላ ሱባኤ ብትገቡ እንዲ ወደ እግዚአብሔር ማለት ይሄ ጾምም ሳያልቅ ወደ እግዚአብሔር ደጅ ብትሄዱ ባንድ ምናልባት እኮ ወይ ነው እውነት። እንደውም በሶሻል ሚዲያ አንድ እህቴ ደውላልኝ እንትን፣ ምንድን ነው በርሜል ጎርግስ፣ እባክሽን አደራ በርሜል ጎርግስ እንድትሄድ አደራ፣ በፈጠረሽ አምላክ ብላ እየለመነችኝ ነው። እና እንደዚህ አይነት ሀሳብም ከተመልካችም ይዤ የመጣሁት እንትን ስለሆነ መልእክት ስለሆነ እንደዚህ አይነት ነገርስ ብትሞክሪ። በቃ እንዴት ልበልሽ? ወይ ነው እውነት ጭንቅ ነው ያለኝ እውነት ለመናገር እስከመቼ ነው ሰው ቤት የምትንከራተቺ? ለምን ንብረቴን እስከሚሰጥኝ ይሄን ይሰጥሻል፣ ነው ይሰጥሽ፣ አልኮስ ወዶ ሰውን እኮ በግዴታው ነው የምሰጥሽ፣ ወይ ነው ወዶ እኮ አይደለም የምሰጥሽ፣ ግዴታው ስለሆነ ነው። ያው አንቺ እኮ ማለት የኔን የውስጥ ቁስሌን ኩስሌን ጠባሴን አንቺ አታውቂም። ብዙ ነገሮች እንደዚህ ብዬ ያው፣ አንቺ ታውቂያለሽ አይደለ? ምን አከለ እንደበደለ ያያ፣ ምንም በቃ ከውስጥ ያልጠፋልኝ አለ፣ እዚህ ከዛሬ የጎዳዩ ማለት ነው ይህ ለመጀመሪያ ጊዜ አይደለም። ያው መደጋገም ይሆንብኛል። ብዙ ብዙ ብዙ ብዙ ነገሮች አሉ። አሁን እኮ ሚዲያ ላይ ስለወጣ ነው። ከዛ በፊት ደግሞ ብዙ ነገሮች አሉ። እረዳሻለኝ እኮ እህቴ። ግን ደግሞ ምን አለ መሰለሽ? አዎ ጎርቶሻል፣ አዎ በድሎሻል፣ አዎ ብዙ ነገር አድርጎሻል እንበል እና እንውሰድ። እንዴት ልበልሽ ነገር ግን ምን አልባት ተቀይሯል፣ ባታቀይሯል ቆሞ መሄዱ ራሱ ይገርመኛል። እውነት ቆሞ መሄዱ ራሱ ይገርመኛል። ያን ሁሉ ነገር በድሎይ ማለት ነው? ወይ ነው እግዚአብሔር ለእኛ ስል ቅር አላለንም ብሎ አልሱ እኮ አሁን እንድትከፍ ትከፊ ምናምን ብዬሽ እኮ አይደለም። የእኔ እናት ምናልባት አዎ፣ ለእሱ ብለሽ ቤተሰብ አጥተሻል፣ ለእሱ ብለሽ ብዙ ነገር ሆነሻል፣ ለእሱ ብለሽ መክፈል የሌለብሽን ዋጋ ከፍለሻል ሊሆን ይችላል። ግን ደግሞ እንዴት ልበልሽ እኔ እውነት፣ አንቺም አሁን ላይ አንቺም እሱም እያዛዘናችሁኝ ነው። ውድ ቤተሰብ እኔ አለቅም የእውነት እኔ ብቻ ነኝ ወይ እንደዚህ አይነት ስሜት የምሰማኝ? እኔ አላቅም የሆነ ግራ ነው የገባኝ። እንደዛ ስለምናይ የእውነት በመከራ ነው። በቃ አይሆንም እኔ በእናንተ አልገባም ብዬ ያልኩት፣ ግን አሁን እኔ ግቢ አትግቢ ሳይሆን፣ ግን ይሄንን ልልሽ ነው የፈለኩት። አሁን ይሄንን በቃ እሺ ብትኝ ደስ ይለኛል። ባለፈው እንደዛ እንትን ስል የቤቱን ምናምናም ነገሮች መረጃ ቁልፈጥቼ ምናምን ስል ነበረ። አምኜዋለሁ እያልኩሽ አይደለም ወይ ነው አምኜዋለሁ እያልኩሽ አይደለም እንደገና ደግሞ ፍርድ ቤትን በሌላ ቀን ቀጠሮ እንደሰጣችሁ ያው ነግረሽኛል፣ በስልክ ቢሆን አውርተናል። እና እዛ ቦታም ላይ ቀርባችሁ ቤቱን እኮ ዞሮ በህግ እኮ ነው የምትቀበዩ። አሁንም ቢሆን ይሄ ይውልሽ፣ እኔ መቼም ፍቅር ልመጣ ይችላል ወይ ነው ነጊ ከነ ጎዳ የሆነ ስጦታ ሰጥቶሽ ይሄው፣ ይሄንን ስሰጥሽ አሁን የሆነ የተሰማሽ ስሜት ይኖራል። ራይ ነጊ ከነ ጎዳ ደግሞ የነገር ነገር ሰጥቶሽ እንዲያታልልሽ አልፈልግም። የእውነቱን ነው ስነግርሽ ማለት ነው። ሳረግ ያው ብዙዎቹ ወይ በቃ ለቤተሰቦች ክብር ስል ነው እሱ ችግር የለው እንኳን ያደረግሽ እሱ አልከፋኝም ግን ደግሞ አሁንም ነገ ከነጎዳ እንኳን የሆነ ነገር ተፈጥሮ በዛ ነገር እንድትታለይ ያደለም እኔ ፍላጎቴ ምንድነ ምንድነው ብትኝ በስነ ስርዓት በህግ ይሄ በሀገር ሽማግሌ ምናምን ምናምን ነገር ብትባይ እንኳን ምናልባት እንዳትስማሚ በምንም ታምር ማለት ነው በስነ ስርዓት በህግ ተቀብለሽ ነገሩን ያለውን ነገር እንዴ ብታስቢበት በቃ እግዚአብሔርን ጠይቂ ከምንም በላይ ሰው ሰው ነው ከሰው አያልፍም በቃ እና ግን እግዚአብሔርን ከጠየቅሽ ሁሉንም ነገር መልስ ታገኛለሽ። እና እንዲ ትንሽ ጭንቅ ስላለኝ ነው። ወይ ነው እውነት? እንደዛም በቃ ባለፈው እንደዛ ስትገፈታትሪ ትንሽ ያው ቢያጠፋም ወንድ ልጅ ነው እና እንደው አስቢበት ልልሽ ነው። አውቃለው ቁስልሽን፣ አቃለው ብዙ ነገር ሆነሻል። ግን ደግሞ አክስትሽ ለዛሬ ነው። አንቺ ጉልበት እስካለሽ ስለምትሯሯጭ ነው ልንገርሽ። እኔም ጋር ቢሆን ስትመጪ አትቀመጭም፣ ትሰራለሽ። አብረን ያለውን ነገር ሰርተን ምናምን ነገር ስለምንኖር ነው። ከሌለሽ ማንም አይፈልግሽም ወይ ነው። አይተሻል። ደግሞ ሳምንትም አስራ አምስት ቀን አንድ ወርም ቢሆን አይተሻል። ከሌለሽ ማንም አይፈልግሽ ማንም አይወድሽም። የእናትሽ ልጅ አትወድሽም። ወንድምሽ ምንድን ነው ያለሽ? ባለፈው ገንዘብ ስጨርሽ ነው ወይ ለምን ትበይ። እንደዛ መባል የለብሽም። ግቢ ቤትሽ። አለቀ እውነት? ሁለተኛ አይንሽን ማየት አልፈልግም ነው ያለ። እስከዛ የሰራሽበት ገንዘብሽ ንብረቶች የት ናቸው? ስለዚህ ብቻ እኔ ከብዶኛል። ትንሽ ነገር እንደው አስቢበት እስኪ ያለውን ነገር እንደው አንዳንዴ በንዴት ድጋሜ በእናንተ ጉዳይ ጣልቃ አልገባም ብዬ አስቤ ነበረ። ግን ደግሞ እንደ ሰውኛ ደግሞ ቁጭ ብዬ ሳስበው በስተመጨረሻ ነገሮችን ልስተካከሉ ስል ሰይጣን እየፈተናቸው ነው ብዬ አሰብኩኝ። እንደ ሰውኛ ማለት ነውና ሜቢ መስረጃውን ያለውን ነገር ምናምን ነገር እንዳልተሸጠና እንደተሸጠ መቼም ካርታው ምናምን ነገር እጁ ላይ አይኖርም ከሸጠ ማለት ነው። ያንን ያንን ነገር እንዲያሳይሽ አብሬ እሄዳለሁኝ። አሁን ምን ያለቅም ውድ ቤተሰብ አንዳንዴ ማለት ነው። እስቲ በቃ ትቻለሁኝ ልተው ልና ደሞ መልሼ ሳስበው የእውነት በቃ ሰው እንደሌላት ሁሉም ሰው ስኖራት እንደሚፈልጋት ብቻ ደሞ ሳስበው እንደገና ወደ ኋላ መለሳለሁኝና እንንጃ ን ምን አይነት ጀት እንደሰጠኝ አላቅም ያለውን ነገር አሁንም ቢሆን አብረን ሄደን እናየዋለን። ከዛም በኋላ እኔ ከአንዳንድ ምሸኛችሁ ወደ ገዳም ነው አንቺንም እሱንም ማለት ነው። ምናልባት አንዳንዴ ስኬት ሊመጣስ ሴጣን ይፈትነናል ብዙ ወጣ ወረድ ይመጣሉ ይመጣሉና ያው ምክንያቱም ዲያብሎስ ያንን ነው የሚፈልገው። ያንን ደግሞ የምታሸንፊ አንቺ እግዚአብሔር ቤት ሄደሽ በጸሎት መጠየቅ ነው ያለውን ነገር አሁንም ቢሆን ብታስተካኪ ኔ ደስ ይለኛል። እሱንም ከካሜራ ጀርባ ድጋሜ አግኝቼ አውርቼዋለሁኝ። ምለዋል፣ እግዚአብሔር ብለዋል። በጣም ብዙ በብዙ ነገር ምለዋል። ያባቴ መሬት ሽጬ ነው እኔ ምንም ነገር በቃ እሷ ለማስደሰት ነው አሁን ላይ የቆርጬ የተነሳሁት፣ ምንም ነገር አላረጋትም እያለ ነውና እኔ ግቢ አትግቢ በምለውም ሳይሆን እስቲ እግዚአብሔርን ጠይቅ ስለ ሁሉም ነገር። ከሆነ እኔም ደስ ይለኛል፣ ከሆነ የእውነት ከሆነ በጣም ደስ ይለኛል። እንደዚ አርጎ ከሆነ ማለት ነው። ግን ያ ውስጥ ያላመነልኝ ነገር ቢኖር እንደተቀልሽ እስከ ዛሬ ድረስ የት ነበረ ነው? እስከ ዛሬ ድረስ አስራ አራት አመት ሁሉን የሰው ሀገር ትቀጠል እንዴት አልሰራም? የዛኔ እንደዚህ ገንዘብ እያላኩለት ምን እያልኩለት ወይስ በቀል ነው ሴት ይዞ መቀመጡ? ያ ያኮ ነው ውስጥ አልዋጥ ያለኝ በምንስ ምን አርጌውስ ሊበቀለኝ እንደዚ ያሰቡ? ልክ ነሽ ወይ ነው እንትን ሳልልሽ ቀርቻ አይደለም፣ ሳልረዳሽ ቀርቻ አይደለም። ግን እሱ ያለውን ነገር በደንብ እናየዋለን። እና ውድ ቤተሰብ እንግዲህ እኔ ያው ለመተው ሞከርኩኝ። ግን ደግሞ እውነት በቃ አዛዘነችኝ፣ አንጀቴን ትበላለች። እውነት በቃ ምን ላድርግ? እኔ ማለት ካሜራ ላይ ቤተሰብ፣ እንዲ ነው እንዲ ነው ተብሎ ማይወራ ብዙ ነገሮች አሉ። ከካሜራ ጀርባ እኛ የምንተዋወቅበት መንገድና ያንን ነገር ደግሞ ሳስበው፣ ወይ ደሞ ካልሆነ እኔ ተመልሰ ትሰደድ እንጂ እዚህ ጋ ሰው ጋር እየተቸገረች እንድትኖር አልፈልግም። ውድ ቤተሰብ ለማንኛውም እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግልን። እግዚአብሔር በእውነት ይህንን ሕይወቷን ያስተካክልላት። ጸሎት አድርጉላት። አመሰግናለሁ።